ነፃነት እንግዲህ ከአብርሽ የወለደችው ልጅ ይዛ ከተፍ ብላለች። እንግዲህ ከብዙ ጊዜ በኋላ በተለይ በአብርሽ ጉዳይ በድጋሚ መታለች። ይሄ ደግሞ በጣም በጣም በጣም እንግዲህ ለየት ያለ ነገር ነው። እስከ ዛሬ ካየኋቸው ቪዲዮች ይሄ ቪዲዮ በጣም ይለያል። በተለይ ነፃነት ሰርታ የለቀቀችው ነገር እጅግ በጣም እንግዲህ አሳሳቢ ነው። ጨዋታውን እንደጀመረችው ለመጨረስም ወስናለች ማለት ነው። እጅግ በጣም ከባድ የሆነ የሆነ ውሳኔዎችን ይዛ ነው የመጣችው። ይሄ ነገር እንግዲህ ከአብርሽ በኩል ምን አይነት ነገር ይዞ እንደሚመጣ በጣም ብዙ ሰዎችን እንግዲህ ያጓጓ ነገር ነው። በተለይ እንግዲህ በዛሬ እለት እጅግ ደግሞ በጣም የሚገርም ነገር ይዛ መምጣቷ መነጋገሪያ ሆኗል። በጣም እንግዲህ ብዙ ሰዎችም እየተነጋገሩበት ያለ ጉዳይ ነው። ይህንና እንግዲህ ያው አዳዲስ ነገሮች አሉ። ስለዚህ በዚህ ቪዲዮ የምታይ ይሆናል። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ። አዲስ ያልሆናችሁ ደም እንደተለመደው ቪዲዮችን ላይክ አርጉ፣ ሀሳብ አስተያየታችሁን ኮመንት ስራ አስቀምጡልን። ወደ ጉዳያችን፣ ከሰሞኑ በጣም ብዙ አነጋጋሪ ነገሮች ተፈጥሯል። ይሄኛው ግን በጣም በጣም ይለያል። እውነቱን ለመናገር እንግዲህ ያው ነፃነት በዚህ ሁኔታ ትመጣለች ብሎ ማንም አያስብም። እንግዲህ በጣም ብዙ ነገሮች፣ የነፃነት ጉዳይ አልቋል አከትሟል። እሷም እንግዲህ ይቅርታ ጠይቃ ሁሉም ነገሮች ተስፋ ቆርጣ ወደ ራሷ ሕይወት እንደተመለሰች እናውቃለን። በዛሬ ቪዲዮ እንግዲህ ያው አንዲት ሕፃን ደግሞ ይዛ ከተፍ ብላለች። እንግዲህ ከዚህ በፊት የወለድኳት

በተለይ እንግዲህ በጣም ብዙ ችግር ያየውባት በተለይ ደግሞ እስከ ዛሬ ድረስ ትልቅ ሚስጥር አለ አልናገረም ብዬ የተወኩት ነገር ነው ይሄ። ያው ልጅ እንዳለኝ ብዙ ሰዎች እንግዲህ ያው ይገምታሉ። አሁን ግን ምንድን ነው ወሰኛለሁ ብላ ነው የመጣችው። አንዲት ህፃን እንግዲህ ይዛ ብቅ ብላለች ማለት ነው። ልጅቷም እንግዲህ ከሁለት ዓመት እስከ ሶስት ዓመት ነው የሚገመተው እድሜዋ። በምስሉ ላይ እንዳያችሁት እንግዲህ ያው ምንድን ነው ያለችው ነፃነት በተለይ በጣም ብዙ ነገሮች እንዳሳለፈች ይሄኛው እጅግ በጣም ለብዙ ሰዎች ያልተናገረች በተለይ ለወንድሟ እንኳን ጭምር ወንድሟ ይህንን ጉዳይ እንደማያውቅና ይህንን ነገር መናገርም እንደከበዳት ስትናገር ነበር ማለት ነው። እንግዲህ በጣም ብዙ ነገሮች ተፈጥሯል። ይሄኛው በጣም ለየት ይላል፣ እጅግ በጣም ምክንያቱም ለአብርሽ እጅግ በጣም ከባድ ነው የሚሆነው። እንግዲህ እንደምታውቁት አብርሽ በጣም አወዛጋቢ ነገር ውስጥ ነው ያለው እስካሁን ድረስ፣ ያንን ነገር ላይ ደግሞ ይህንን ሲደርብ በጣም በጣም እንግዲህ ሕይወቱ ምስቅልቅሉን ይወጣል። በተለይ የአብርሽ ጉዳይ በዚህ እውነት ከሆነ ሁሉም ነገር ያበቃል። የነፃነት ጉዳይ እውነት ከሆነ በተለይ ሁሉም ነገር እንደሚያበቃ እርግጠኞች ነን ማለት ነው። እጅግ በጣም አሳሳቢ ነው። በተለይ እንግዲህ ነፃነት ከረጅም ጊዜ በኋላ ደግሞ ተመልሳ በአብርሽ ጉዳይ መምጣቷ ደግሞ በጣም ብዙ ሰዎችን አሳስቧል። ለምንድን ነው በዚህ ደረጃ መምጣት የፈለገችው ብሎ በጣም ብዙ ሰውም ሲነጋገርበት ነበረ። እንግዲህ ያው ነፃነት ሌላ ጨዋታ ጀምራ ይሁን እውነትውን ውሸትውን እንግዲህ እስካሁን ድረስ የታወቀ ነገር የለም። አብዛኛው ሰው እንግዲህ ከዚህ በፊትም በግምትም እንደዚህ ነፃነት ልጅ እንዳላት በተለያየ ጊዜ ሲናገር ነበረ። እውነታውም ይሄ ሊሆን ይችላል። እንግዲህ ያው እንዳያችሁት ከሆነ ቪዲዮዋ ላይ በተለይ በጣም በጣም በጣም በቃ ስታስረዳው ስትሞክር ነበረ። በተለይ ጓደኛዋና በጣም የሚቀርባትን ልጅ ልታስረዳው እጅግ በጣም ሲከብዳት ነበረ። በዛ ላይ ደግሞ እንግዲህ አቤል ወይም ደግሞ የ ነፃነት ወንድም ይህንን ነገር ከሰማ እጅግ በጣም ከባድ ነገር እንደሚፈጠርም ስትናገር ነበረ። በተለይ ልጅቷን እንዴት እንዳሳደገችው ብዙ ነገሮችን እንደተቋቋመች ነው። ይህንንም ታሪክ ስታነሳ ስታወራ የነበረው እንግዲህ በጣም ከባድ ነገሮችን እያሳለፈች እንደነበረ ከዚህ በፊት ተናግራ ነበረ። ነፃነት እንግዲህ አሁን ደግሞ ይህንን እውነት ከሆነ እጅግ በጣም ብዙ ነገሮች ይፈጠራሉ። እንደምታውቁት እንግዲህ ሩታም በዚህ ጉዳይ ላይ ምንም አይነት ድርድር እንደሌላት እናውቃለን። እስካሁን ድረስ ራሱ በዚህ ምክንያት ነው እንግዲህ ከአብርሽ ጋራ ተጣልቶ ያሉት በተለይ እንግዲህ በነፃነት ጉዳይ ጥላቸው እንደተነሳና ና እስከ ዛሬ ድረስ እንግዲህ ኦልሞስት ወደ ሁለት ወር የሚሆነውን በመጣላት ወይም ደግሞ እጅግ በጣም ውስብስብ በሆነ ሁኔታ ውስጥ አሳልፏል አብርሽና ሩታ። እስካሁንም ድረስ እንግዲህ ለመታረቅ እንኳን በጣም በጣም ከባድ ሁኔታ ውስጥ እንደገቡ እናውቃለን። ይሄኛው ነገር ሲጨመርበት ደግሞ ትዳራቸው እጅግ በጣም ተስፋ የሚያስቆርጥ ነገር ውስጥ ይገባል ማለት ነው። እንግዲህ ነፃነት ይዛ የመጣችው እጅግ በጣም ዱብ እዳ ነው። ብዙ ሰዎችም በዚህ ጉዳይ ላይ በተለይ ለማመን እንደሚቸገሩ እናውቃለን። ከዚህ በፊት ግን እንደምታስታውሱት ከሆነ በዚህ ቻናል ስለ ነፃነት ጉዳይ በደንብ አድርገን የተለያዩ ቪዲዮዎችን ሰርተን ነበረ ከዛም ቪዲዮዎች ውስጥ እንግዲህ አንደኛው ልጅ እንዳላትና አርግዛ እንደነበረ ያንን ነገር በትክክል ተናግረን ነበረ። ይሄ ነገር እውነት ከሆነ ያገኘነው መረጃም ትክክል እንደሚሆን እርግጠኞች ነን ማለት ነው። ይሄ ነገር አብዛኛው ሰው ውሸት ነው ወይም ደግሞ ሆን ብላ ይህንን ነገር አንስታ ነው የመጣችው ነፃነት መነጋገሪያ መሆን ስለፈለገች ነው እንጂ ምንም አይነት ልጅም አይኖራቸውም ብሎ እንግዲህ ብዙ ሰዎች ሲናገሩ ነበረ። እንግዲህ ነፃነት ደግሞ ከልቧ እንደሆነ ከአሁን በኋላ ምንም አይነት ውሸትም እንደማትዋሽ በተለይ ደግሞ በሚዲያ የምታቀርበውን ነገር በሙሉ ትክክለኛ የሆነ ነገር ብቻ ይዛ እንደምትመጣ ለወንድሟ ከዚህ በፊት ቃል ገብታ እንደነበረ በደንብ የምናስታውስ ጉዳይ ነው። እንግዲህ በዛሬ እለት ደግሞ ይዛ የመጣችው ነገር በጣም እጅግ ዱብዳ የሆነ ነገር ነው። ብዙ ሰዎችንም ሊያነጋግር የቻለ ጉዳይ ነው። በዛ ላይ እንግዲህ የአብርሽ ትዳር አደገኛ ነገር ውስጥ ይገባል ማለት ነው። በሌላ በኩል እንግዲህ ምንድን ነው ያገኘነው መረጃ? በተለይ እንግዲህ ያው ሩታ ያለችበት ወይም ደግሞ የሩታ ቤተሰቦች እንግዲህ ያው ከቡዜ ጋር ሲያወሩ እንደነበረ አይተናል። በዛም የተነሳ እንግዲህ በተለይ እንግዲህ ያው በጣም እንደ ወንድም ነው ማየው ብላ ስታወራ የነበረች አንድ ሰውዬ በተለይ በዚህ በዛሬ ቪዲዮ መጥቷል። እሱም እንግዲህ ከቡዜ ጋራም ለመስማማትም ከአቤል ጋራም ለመስማማትም አልቻለም። እጅግ በጣም እንግዲህ በቁጣ ሲናገር ነበረ። በስተመጨረሻ እንግዲህ ትላንትና ባደረገው በተለይ አብርሽ እንደዛ ሲገፈትር በነበረበት ታይም ላይ ስሜታዊ ሆኖ እንደሆነ በግልጽ ተናግሮ ይቅርታ ጠይቋል። እሱ ብቻ አይደለም፣ እሷም እንግዲህ በነሱ ምክንያት ያለውን ነገር በሙሉ ይቅርታ ጠይቃለች። ግን ወደፊት ምንም አይነት ህይወት እንደሌላቸው በተለይ ሩታ ወስና ቆርጣለች ማለት ነው። በተለይ ከአብርሽ ጋራ ምንም አይነት ህይወት እንደማትቀጥል በተደጋጋሚ ተናግራለች። ይሄኛው የመጨረሻ ይመስላል። ከአሁን በኋላም ሰው ማግኘት እንደማትፈልግ እንግዲህ በደንብ ተናግራለች። ካሁን በኋላ ምን ይፈጠራል የሚለውን ደግሞ እጅግ በጣም ብዙ ሰዎችን እያሳሰበ ይገኛል ማለት ነው። እንግዲህ እንደምታውቁት የሩታ ጉዳይ እጅግ በጣም አሳሳቢ ነው። ምክንያቱም ሆዷ ውስጥ የያዘችው ልጅ በተለይ የአብርሽ ልጅ መሆኑ ደግሞ እጅግ በጣም ያሳስባል። እንግዲህ በጣም ሁኔታዎቹ ስብስብ ውስጥ ገብቷል። በተለይ የነፃነት ጉዳይ ደግሞ እጅግ አሳሳቢ ነው። በተለይ በዚህ ሰዓት መምጣቷ ደግሞ ሆን ተብሎ ወይም ደግሞ ሆን ብላ አስባበት ነው ብሎ በጣም ብዙ ሰው እየተናገረ ይገኛል። እንግዲህ ያለን መረጃ